ሰላሙ አሌይኩም ወራሕመቱላሂ ወበረካቱ። ውዶቼ ዛሬ የምንሰራው እዚህ ጋ ሹሮ ነው። እዚህ ጋ ደግሞ መፍጫ አለን። አሁን ይሄው ነጭ ሽንኩርት አለን፣ እዚህ ጋር ዝንጅብል አለን፣ እንከትፋለን። አሁን አስተካክለን በዚህ መልኩ አዘጋጅተናል ማለት ነው። ሽሮ ልንሰራ ነው። ሽሮአችን ይሄው በርበሬ ያለን፣ የሽሮአችን ቅመም፣ ምስር ደግሞ ምንሰራው ባልጫ ነው። እዚህ ጋር የተፈጨ ዝንጅብል አለን፣ እዚህ ጋር ደግሞ የአልጫችን ቅመም አለ። ሽንኩርታችን በዚህ መልኩ ፈጭተን አዘጋጅተናል። እና ድስቶቻችን አዘጋጅተናል። ዳይ ወደ ስራ አሁን በዚህ መልኩ ስራችን ጀምረናል። አንዱ ለልጫ እና አንዱ ለሽሮ ነው ጀምረናል፣ እና እየቀጠለን ነው በዚህ መልኩ ጨርሰን ሰርተናል ማለት ነው። ቢስሚላ ብላ ፊየ ብለናል። ጉሉ ማሻላ ሰው ላይክ ሰው ሰብስክራይብ እና ደግሞ አበረታቱን። ውይ ሰብስክራይብ አድርጎን